የንግድ ስርዓቱ ላይ ተግዳሮት ከሆኑ ጉዳዮች አንዱና ዋነኛው ምርት ከአምራቹ ወደ ተጠቃሚ የሚደርስበት ሰንሰለት መርዘሙ ነው። ያነጋገርናቸው አምራቾችም ይህ ጉዳይ ከምርታቸው ተጠቃሚ እንዳይሆኑ አድርጓቸው እንደነበር ይናገራሉ። ከዚህ በፊት ወደ ጋርመንት እየገባ የነበረው ደላላ አለ። ህዝብ ጋር የሚደርሰው በሶስተኛ አካል ወይም በአራተኛ አካል ነው። ቀጥታ አንዱ ቁጭ ብሎ ከኛ ይገዛል። እሱ ደግሞ ከሌላ ያስተላልፋል፣ ሌላም ለሌላ ከዛ በኋላ በአምስተኛ ነው በየጥፉ ዋጋ የሚገባው ማለት ነው። አሁን እዚህ አምሳ ብር ሲሸጥ እኛ በሃያ አምስት ነበር እየሸጥ የነበረው ያኔ ያመረትነውን ምርት ከዚህ በፊት ማሳ ላይ ነበረ የምንሸጠው። አሁን ግን መንግስት ባመቻቸልን ቦታ አምጥተን ምርታችንን ለማቅረብ ችለናል ማለት ነው። የላፍቶ ቁጥር ሁለት የገበያ ማዕከል ምረቃ ላይ የተገኙት የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ የአምራቾችን ሀሳብ ተጋርተው ችግሩን ለመቅረፍ ዘመናዊ የገበያ ማዕከላት እየተስፋፉ መሆኑን ይገልጻሉ። አይነተኛ ህዝባችን የምንደጉምበት ሁኔታ ቢኖር እነኚህ ግብይት ማዕከላት ላይ የሚደረጉት ሸቀጥና ምርቶች ከዋናው ገበያ ከ30 እስከ 40 ፐርሰንት ቅናሽ ያላቸው በመሆኑ ህዝብ መጥቶ እንዲጠቀም በኑሮ ድነት እንዳይማረር ሰፊ ስራ መስራት ያስፈልጋል ተብሎ የተጀመረው ርብርብ ውጤት አምጥተዋል። ዘንድሮ በሀገር ደረጃ ጥቅል የዋጋ ግሽበት ወደ 13 ፐርሰንት ማውረድ ተችሏል። ይሄ በዘመናት መካከል ታይቶ የሚታወቅ ውጤት አይደለም። እንዲህ አይነት የገበያ መሰረተ ልማት ሲፈጠር አምራች አርሶ አደር በማዕከሉ ቅድም ተዘዋወረን እንደጎበየ ነው ከሁሉም የኢትዮጵያ ማዕዘናት መጥቶ ምርቱን አራክፎ የሚሸጥበት ስርዓት ከተበጀ የከተማ ነዋሪው የኑሮ ውድነት ሙሉ ለሙሉ ይቀረፋል ባይባልም አይነተኛ በሆነ መልኩ ችግሩን መቅረፍ የሚቻልበት ብቸኛው ዘዴ ስለሆነ ይህ ብቸኛ ዘዴ የአዲስ አበባ ከተማ አስተዳደር በሞዴልነት የጀመረው ፕሮጀክት በመሆኑ ከልቤ እውቅና መስጠት እፈልጋለሁ። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በበኩላቸው የምርት አቅርቦትን በመጨመር የገበያ ማዕከላትን በማስፋፋት የኑሮ ጫናውን ለመቀነስ እየተሰራ መሆኑን ገልጸዋል። ምርት በስፋት ይቅረብ፣ ዋናው መፍትሄው የምርት እጥረትን ለሚፈጥሩ አካላት ምርትን በመጨመር የምርት እጥረትን መፍጠር ተጽዕኖን መቀነስና እንዲሁም በተለያየ መንገድ ገበያን የሚያዛቡ አካላትን መቆጣጠሪያ አሰራር በመሆኑ ምክንያት ይህንን ስፍራ ለአብዛኛዎቹ ከጽዳት ካልሆነ በስተቀረ በነጻ ለሕዝባችን ስንል የምናቀርበው ስፍራ ነው። አምራቹ ቀጥታ አዲስ አበባ ውስጥ ምንም አይነት ኬላ የለም። አምራቹ በቀጥታ ምርቱን ይዞ መጥቶ እዚህ ስፍራ ላይ ምርቱን የሚሸጥበት በጅምላም በችርቻሮም የሚያከፋፍልበት ምርት ባልተሸጠበት ሰዓት ትልልቅ መጋዘኖች ምርቱን ማቆያ እንዲያገኝ የተደረገበት ትልልቅ ሁለት መጋዘኖች ተሰርተዋል። በ88 ሄክታር መሬት ላይ ያረፈውና 73 የጅምላና 744 የችርቻሮ ሱቆችን ከዘመናዊ መኪና ማቆሚያ ጋር የያዘው የላፍቶ ቁጥር ሁለት የገበያ ማዕከል ከፍተኛ የመንግሥት የሥራ ኃላፊዎች በተገኙበት ተመርቋል።